ግን ሀና፣ የምሬን ነው። መጥፎ ነገር ሲመጣ የሆነ ነገር ድጋፍ ሲመጣ እንዴት አባታቸው እንደሚያምሩ የምር ማታ እኔ የልቤ ነው የመድረኳቸው ወላሄ ነው ሊሻ። የሆነ በቀደም እንዲያልነቁኝ አመሰገነ እሱ ቲክቶኩ እንዳለ የእኔ ቻናል ነው የጨረቃ ፋሚሊ አመሰግናለሁ። እኳል ራሱ በቃ አንድ ሰዓት ቻናሉ ብቻ ሳይሆን እኔ ስለ ልጆች ነው በአንድ ሰዓት አስር ሺህ ኬ ማለት እኔ የዩቲዩብ ላይ የኢትዮብ አለም ላይ ለመጀመሪያ ጊዜ ነው ያየሁት። እኔ ማከታተል ከጀመርኩ ይም

በጣም ጥሩ ሰው ናቸው፣ ከልባቸው። ስለዚህ እግዚአብሔር የኩላሊታችን አይቶ ማን ሰጣቸው? ጨረቃ ፋሚሊ፣ ጨረቃ ፋሚሊ የሚወዳቸው ሰው ከልቡ ነው፣ ከልቡ። ራሴ አሁን እኔ እንጃ ከልቤ፣ ከአንጀቴ፣ ከምኑ አርጌ ባሳያቸው እኔ እንጃ። በጣም የምናደረገው እንድመሰልሽ ኤደንዬ፣ እሱ በርሳችን ደግሞ የሚያባላን እንጂ ያወጣላቸው እሱን አለ የያዝነው እኔ ማለት ነው፣ እዚህ ጋር ማለት ነው፣ እግዚአብሔርን ነው። እኔ በእነሱ የተነሳ ማለት በጣም የሚወዱኝ፣ በጣም የሚያዝኑልኝ፣ እህቱ በእውነት ሲከፋኝ እንኳን ማዋራቸው የምደውልላቸው

ብናቅርሮ እርስ በርሳችን እዚህ ጋ ተዋደን የበለጠ ጥሩ እንትን ከፍ ማድረግ እንችል ነበር። እሱን ብቻ ሳይሆን እኛን ራሳችን ራሱ ከፍ ማድረግ እንችል ነበር። ትክክል። እንደ መጀመሪያ ሁሉም ሰው አንድ ቢሆን እኮ ይሆናሉ ይሆናሉ። እያታስቢ አሁን ነገር እየተቀየረ ነው ባለፉ ከተናገሩ በኋላ አሁን ላይ ደህና ናቸው። ከአሁን በኋላ ባናውቅም አሁን ደህና ነው፣ እየገባቸው ነው። ይኸውልሽ አንዳንዶች እኮ በራሳቸው እኮ ይወደዋቸዋል። በራሳቸው ምንድን ማለት ነው? እንትን አልሆን እያለ ነው እንጂ አንድነት ያልተፈጠሩ ነው እንጂ በራስ በራሱ ያም እንዳይከፋ ያም እንዳይከፋ ነው እ ደኔ ምንም እኮ እዚህ ጋር እኮ ምንም እኮ የሚያገናኘን እኔ አንቺን እርስ አልወስድብሽ አንቺ ምን ብንከባበርስ የሆነ ስናወራ ብንደማመጥ፣ ጽሄ እኮ ነው። ምን እናደርግላቸውም፣ ገብተን ቪዲዮ እናያለን፣ ላይክ እናደርግላቸዋለን፣ ፖስት ሼር እናደርጋለን። ይሄ ነው የሚያባለ። ከዚህ ውጭ ምን አለ? ምንም የለም። እዚህ አንዳንድ ጊዜ መከባበርም ለእኛም ጥሩ ነው። እነሱም ደግሞ የዚህንም ያህል አዝነው እንዲናገሩም ደግሞ አታደርጓን። በቀደም በጣም ደብሯቸው ነበረ ሲናገሩ የነበሩት ችግሩ ደግሞ ሜንሽን እናደርጉት ነበ በነዛ ነው። በነዛውን በጣም ያንን እኮ እነ ብሩኬ የገባቸው አልመሰለኝም። በጣም እኮ አሁን ችግር የተፈጠረ በዚህ በእነዚህ ሰዎች ነው። አሁን ደግሞ ይሄ ነገር ለነሱ ብለው ነው እንደዚህ የሚያደርጉ። ይሄን መግባት አለባቸው። ይሄን እኮ አሁን እንዴ እኮ ኮሞሽ አሁን ይሄን አሁን በዚህ በዚህ እኔ ራሴ በጣም ነው የተናደድኩት። በጣም ጭራሹ ታች ደግሞ የሆነ ነገር ሊናገር ነበረ ግን ደግሞ ግን ይሄ የተናደዱ እነሱን ሃይምዬ እንደዚህ ሀለ ስሟ ስም ሲሰጣት ወይም እሷ ደግሞ ስትሰጣት ስለዚህ ነው የተናደዱ። በጣም የተጋነነ ስለዚህ ነው እና ለነሱ ብለው ይህን የራሳቸው የገቡት ሁላ እኮ ነው የተሰደቡ። እናታቸውን እንትናቸውን ስንቱን ተሰነት ነው አሁን ይሄንን ነገር ባናነሳ ጥሩ ነው። ይሄን ሪስ ነገር ግን ይሄን ባንከተል ባናየው ብለን አዎ። አሁንማ እኮ ገባቸው ገባቸው እኮ አሁንማ አሁንማ እኮ እየገባቸው አንዳንዶች ናቸው እንጂ አልችል ብለው ሄደው ወይም ኮሜንት ሚስጌጥ የሚሳደቡ አሁን እኮ እየገባቸው ነው። አሁን ባክሽ እንትን ነው ሌሎች በአንድ ቲክቶክ ማለት ነው ሎጋውት እያሉ ሰው እንጃጅ ያደርጋሉ። ገብቶሻል። በቪዲዮ ማቶጣ በአንድ ቲክቶክ ሎጋውት እያሉ ሌላ ነገር ይፈጥራሉ። እነሱን እኛ ሳይሆን ልጆቹን ማየት ነው ያለብን። ከታች ምን እያለች ነው? ዓይኗን አፍጥጣለች። ሃይሚዬ የዛን ባንዴ ባንዴ ባንድ ምሽት በአንድ ምሽት አስራሶስት ሰብስክራይብ ያገኘችው አለች። ኦኬ እሷ እሷ እኮ ሪከርዱን ትውሰድ ብለናል። ቲጂ ቅር እንዳይልሽ እነሱ ናቸው ያገኙት፣ ሌላ ሰው አላገኙ ያልነው እንጂ ጆታችን ነው ዙ እናት ነቀ ቅር ብሎሽ ነው ይሽን ያፈጠጥሽብኝ ሰዓት ነው አሁን ነው። ሪከርዱ የነሱ ነው፣ የሌላ አይደለም ለማለት ፈልገን ነው። እነሱ ስለነወደድን አይደለም እንደዚህ ሆነ እንደ እና ደግሞ እሱ እሱ ልጅ ደግሞ ሃይሚየን በጣም በጣም ያከብራታል። ወንድሙ እንዴት ነው፣ ትናንትና አሁን ያነ ፍራንክ ሲሆን ራሷን ሁላ ፀጉሯን ሁላ የሆነ ብትታሉበት ቀጠልኩ እኮ ያለችው እኔ ይለ ፀጉሯን እንትን ይለላታል ይከውንላታል። ይኔባት የበር በቃ የሆነ የሚያምሩ በጣም ናቸው። በጣም ትመኘው ቤተሰብ አይደል። እንዲህ ብሆን እኔ ብለን እኮ ነው ተመስጠን አይደል። ምናያቸው ሌላ ነገር እኮ አይደለም። በቃ እኛ ለራሳችን ምንፈልገውን ነገር ነው። አየሽ ይኸውልሽ እነሱ እኮ ሰው እኮ የሚወድሽ በድርጊትሽ ነው። አሁን እሷ ልጅቷ ደግሞ ጥሩ ልጅ ስለሆነች ነው የተወደደች ማለት ነው። ስለዚህ እኛ የማናውቀው በዚህ በሃያ ደቂቃ እንኳን እያየናትም ወደናታል። እንኳን በፌስት ለፌስት ተያይ ተብለው ማለት ነው ምናቸው እንኳን ምናቸው ይሰደባል። ስለዚህ በጣም ወደዋታል ጥሩ ልጅ ስለሆነች ነው ማለት ነው። አሁን ይውደዳ ጨምሮ ጨማምሮ እና እንዴት ደህና ናችሁ ወይ? በእናትሽ እሞኔ አንቺ ማየት አልፈልግም። እሺ እኔ እኔ እኔ እኔ እሷ በነበገባችበት ገስት ነው እኔ ያው ራሱ እናንተ ስላላችሁ ነው በስተስራት ያው አሁን ይሄ ብርጭቆ ምን ማለቱ ነው እኮ ነው ያለው አይ ብርጭቆ ደግነት ለራስ ነው ቆይ እንደውና እነግራቸዋለሁ ይሄ ብርጭቆ እሷ አይደለም ታስረዳችሁ እኔ ነኝ እኔ ነኝ ማስረዳችሁ ትንሽ ተረጋግጡና ደህና አደሪ አአ ስርዓትሽን ያዥ ይ ምንም ስርዓትሽን ያዥ ተነሳባት በቃ ነሳባት ማን ነው ይሄ ማን አለ አረ ብነሽ አንቺ አረ ሻዋ የሰው ነው የሰው ነው አንውና ተስተካከልና አሁን ያለችበት ትችላለው ትበልና አነሳዋለሁ አንቺ ምን ነው ይሄ ነገር አንቺ እንትኑን አመጣሽ ቡርቲ ይሄ ሰው ነገር ነው። እኔ ነገር የሰው ሰው የሰውን ሰው አናዬ ንግግርሽን ራሴን አሞኛል። እኔ ላነሳው ከፈለጋችሁ ትበል ነክታኝ ነው

ቆይ ቀዝቃዛ ወይ እፈልግ እኔ ለማቺ የማሎ ነው። የለም እኮ ያቺ ነው ነው በዚህ ብርጭቆ እኮ የምሰጥኝ እኮ ሙጋላ ጤነኛ ይሆናል። እኔ እኮ በዚህ ብርጭቆ የምሰጥሽ ማለት ነው። ምን መሰለሽ እ ምን እንደ በቃ እሺ። ና አሁን የት ልትሄጂ ነው? እኔ አሁን ሎጣ ነው ታጥቤ ምናምን ፏብዬ ሎጣ ነው።

የለም። ለማንኛውም ሸዋዬ ሄዳለች። ተራሽን ጠብቂ። አረ እንዴ! እሙ ከጭከሽ ዋዬጋ እኮ ጨዋታ የደራ ነው። ከጭከሽ ዋዬጋ ነን እየተበላሁት ጨዋታ የደራ ነው። እናቴ ፒስ ነው፣ ፒስታ ነው። እሺ፣ አሚናስ ቀብድ አስገብታለች አሉ። ማ አሚና ቀብድ ከፈለች አሉ? አይገርምሽ አሚና እንታያት እንደዚህ አንገደፊ ሰዎች እኮ ናቸው ለሀገር የሚደርሱት። አሚና ኳ በልቷታል፣ በልቷታል። ስቲ ውሃ እንዳይ በላሽ ፈራው። ተበልታለች ባክሽ፣ ተበልታለች። አሚና የታለች እንኳን አው እናቴ፣ እዛ በንደር ጨዋታው ጦፎ አለ። ዝም በይ አንቺ ምስትራታ ወጪ አንቺ። አሁን ከላይ የሚመጣው አትፈልግም? አይ ነው እንደዚህ አይነት ነገር እኔ ነሆኑ አይነካካኝ። እሙ መርጣ ካመጣች ችግር የለውም ግን ከዛ በኋላ ነው አመጣልሽ አለሁ። የካናዳውን ነው ወይስ የተኛው ነው የምትፈልገ የአሜሪካን ነው የደቡብ አፍሪካ ነው እኔ ካናዳ ሄድ እፈልጋለሁ። ካናዳ ሄድ እፈልገው ሄጂ ፎቶ ተነስቼ መመለስ እፈልጋለሁ። ያቺ በጥቁሯ መኪና ጎስ ወይኔ ስር ታየኝ ፈቶ እንግሊዝኛውን ቅልቅል እያረግሽ እያወራሽ እንዲ ለዋለው ካም ዳውን ለዋለው መኪና ዋላይ እግርሽን ሲቀል ሰቅለሽ ከደቡብ አፍሪካ ያቺ በቀየዋ ምን ነው? አንቺ ሳውዝ አፍሪካ ሰው አለሽ እንዴ? አዎ እንዴ። ጠጋ ጠጋ፣ ማን ነው? እሺ ይሁን። እዛ አካባቢ እኮ ብዙ አሉ፣ ዳርዳር የሚሉ አደር አደር ሽው ሳኩት የያዘች ነገር ቢኖር ነው። እንግዲህ አይዞሽ፣ ክረምቱ ሲወጣ አይነክሻሉ። ይሄ ሳውዝ አፍሪካን ሁለት ይጠርተሽዋል። ካናዳውን ችግር የለውም ግን እዛ ጋር አጣቶክረጋል። ምንድን ነው እሱ ልብሽ የሸፈተው? እዛ ነዋ። ተከትዬው ነው ማለት ነው። ጠበቃ መሆን አለብሽ። ማክሽ ነ ይወልሽ እሙ ጋላ እዚ እዛ አካባቢ ነበሩ። ግን ልባቸው እንትን ማለት አያዙም፣ ብርር ብለው ይሄዳሉ። አያዙም፣ ብርር ብለው ይሄዳሉ። እስ ምን እንደሚፈልጉ ማታቂ። ታዲያ ትርዱ በላቸው፣ ትርዱ በሉ፣ ጉድ በሉ። አሁን ዞር ዞር ብያ ያለው ስንነጋገር የነበረውን ዩቲዩብ ፀቅለውታል። ራቁታን ቁጭ ብላላለው። ኔ ደግሞ ለፍላፊ። አይ የምርሽ ነው እዚህ እኔ ምን አልኩ? ያችን የሩታ እንትና እሱን አውሮሽ ናፈቅራለሁ ያለችውን ራቁቷን መጣ። እሷ ኖርማል ኖርማል ብትሆን ራቁቷን ትመጣ ነበር? ዝም ብላ ናቱ እያልኩ እኮ ነው። በቃ የለጥፉን ጥሩ ነው፣ እንደውም ታዋቂ ያደረጉን። እኔ ግን ፎቶ ያለ እንትና አታ ብዙ የምትልባለው አንቺም ታወሪያለሽ አለው አለ፣ እባክሽን፣ እኔ ያንን ልጅ ለጥፌው ነው እንዴ

አሁን አሁን አሁን አሁን ምናወራውን ሄደው ለፍጠውታል። ጌታን በይ እግዚአብሔርን፣ ምን ችግር የለውም በቃ ኖርማል ነው። ቀለል አድርጉት። ምንድን ነው ጌት እኮ ናቸው። የምር ባቡር፣ ወይኔ በጣም አትወካቸላለሁ። እንዴ ቡሩከ፣ ሃይሚ ሰላሳ ሰው ነበር እኮ ከላይ አሁን አስራ አምስት የሆነ ስንቦጭቅ ይመጣሉ ሰው ነው። ለምን እንትን በኋላ ከቪዲዮ በኋላ ተለብለው ነው የሚመጡ። ስለምናወራ ስለሚያውቁ አሁን ይመጣሉ ተለብለው። እኔ ነው በጣም ነው የምለፈል ደግሞ ሰው ስለሚመጣ ጌታን ድሮጦ ነው የሚመጡት ሰዎች። ለምንድነው ብር ሃይሚ ሰላሳ ምናምን ሰው ነበር ከላይ፣ አሁን አስራ አምስት ሆነ። ልክ ወሬ ስን ቀየር ሄዱ ሄዱ። ያ እኮ ነው የሚመጡት ይመጣሉ። እና ያ ቤት እኮ በጣም ተወዳጅ ነው።

ደግነቱ እኔ ስልኩ ጋ አልቀመጥም እኮ እኮ አንቺ እኳ ላይሽም፣ ሰላሳ ምናምን ሰው ነበር ልክ ወሬ ስንቀይር ሄዱ እኮ። እኔ ስልክ ጋር አልቀመጥም። ለዛ እኮ እኔ ለሁሉም አድሚን የሚሰጣቸው ደግሞ ምን ትላለች? ደግሞ ማናት ቡርቴ፣ ደግሞ ያለፈ ነገር ቢሆን ምንድነው ችግር አለ? ያለፈ ነገር ነው ምንድን ነው ትላለች ደግሞ